ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለሁን እግዚአብሔር ይመስገን ሁሉ ሰላም ነው፣ እኔ ጋር እናንተ ጋር እንዴት ናችሁልኝ? ልኝ ብያላችሁ። በሰላማችሁ ብዙ ትበልኝ። ዛሬ የምላካፍላችሁ መሰላችሁ ወዶቼ እዚህ አረብ ሀገር ማለት ነው ያኔ የሆነ ፍቅረኛም ጓደኛ ምናምን ስንዝ ብንጠናቀቅ አሪፍ ነው እላችኋለሁ። ውዶች ዛሬ የሆነች ጓደኛ የነበረች እና የደረሰባት ልንገራችሁ እና እሷ የሆነ ልጅ በፌስቡክ ሲተዋወቁ ነበረ። ከዛ ተዋወቁ፣ እያወሩ ያለ ምናምን ወደ ሶስት አመት ወደ አራት አመት ይሆናል ከልጅ ጋር ከተዋወቁ ማለት ነው። እና ሲተዋወቁ ቤተሰብ ሰምቷ እንዳጋጣሚ ግን ቤተሰብ አልፈቀደላት ነበረ ቤተሰብ ባይፈቅድም ግን እሷ እሱ ጋር መረረቅ አልቻለችም ያኔ እሱ ጋር ነው የቀጠለች ማለት ከዛ ሁሉ ነገር የምትተረከሉ ከልጁ ጋር ነው ከቤተሰብ ጋር እየተራራቀች መጣች አብዛኛውን ኮንታክት ያደረገችው ከልጁ ጋር ነው ብርም ስትልክም ለልጁ ነው በቃ ሁሉ ነገር ማለት ነው ከዛ እያለች እንትን ሲሉ ከዛም በኋላ ቤትም ተሰራ፣ ያኔ ሁሉን ነገር ማለት ነው። እቃ ተገዛ ምናምን። በዛን ሰዓት ግን እንደዛ ሲሆን ሁሉ ነገር ያሳያት ነበረ። ቤት ሲሰራ የቤት እቃዎች ሙሉ እቃ ነው የገዛች ማለት ነው። እና ሁሉ ነገር ግን በቪዲዮ ነው የሚያሳያት ማለት ልጁ በሰዓቱ። ከዛ እያሉ እያሉ አሁን በመጨረሻ ማለት ነው ሰው ወደ ሀገር መሄድ ፈለገች። ብር ራሱ በሱ አካውንት አስቀምጣለች። ያኔ ቤት ተገዛችው ዕቃ ከገዛችው ውጭ የተወሰነ ብር አስቀምጣለ ለልጁ ማለት ነው እና በሱም የተወሰነ ብር አስቀምጣለ። በቃ ሁሉ ነገር ጨርሳ ምናምን አሁን በቅርቡ ወደ ሀገር ልትገባ ስትል ጉዷን አሰማም። ያው እኛ በነጋች ሊያረባ ያለ ነው ያው አብዛኛውን ካለፈው ወዲያ ነው እንትን የሚለን እና ላክስቷል፣ ሲደውላለች ሁሉም ነገር እንደጠፋ ሁሉም ነገር ከሷን ለሷ እንዳልሆነ ልጁ ሌላ ትዳር እንደመሰረተ ሁሉ ነገር ሳማች። እላችኋለሁ እኛ አረብ አገር ያለነው ደህና ልብስ ራሱ እንኳ አንለብስም፣ ታውቃላችሁ ደና ልብስ እራሱ ብንገዛ ለነገ ብለን ነው የምናስቀምጠው እንጂ አንለብሰውም። እና እሷ በቃ ተነገራት፣ ያው በሰዓቷ ታማ ሐኪም ቤት ሄደች። ሐኪም ቤት አገግማ ምናምን መጣች። ከዛ ከመጤ ስራ ቀጠለች። እየሰራች ምናምን እያለ ትናንትና ማታች ተብለው ሰማሁ። እላችኋለሁ ጋይስ፣ በጣም ነው የሚያሳዝነው። አንድ ቀን ሰልፍ ዝነበሰው ሀገር አንድ ቀን ደህና ለብሶ አንድ ለብሶ አንድ ቀን ያኔ ብቻ ያው፣ ስደት ያላችሁ ታውቁታላችሁ ብዙ ነገር አለ። ስደት ያለ ነው እና በሰው ሀገር ቀራች። እና በተቻላችሁ መጠን ራሳችሁን ብጠብቁ ውዶችዬ፣ እላችኋለሁ ጋይስ። ያው ዛሬ በጣም ደብሮኝ ነው ያለ፣ እላችኋለሁ እኔ ወደፊትም ስለማቅረትም እናንተ ያላችሁ በሰላማችሁ ብዛለኝ። ውዶቼ፣ ተጠንቀቁ፣ ራሳችሁን ጠብቁ። ብራችሁን በአካውንታችሁ ከታቱ፣ ውዶቼ፣ የማሮች ፍቅሮች። በተረፈ ሰላማችሁ ብዙ ይበልኝ። መልካም ጊዜ እላችኋለሁ ውዶች።